ዋው ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝዝት ይበልልን። በጣም የሚገርም ፊታችን ላይ ብጉርም ሆነ ጥቋቁርም ነገርም ሆነ የፊታችን ሁለት አይነት ሶስት አይነትም ሆነ በፀሐይም የተጎዳ ፊት ሆነ ፊታችን ላይ ምንም አይነት ችግር ካለ በቀላሉ የምናጸዳበት በቤታችን የምንሰራው ውብ ውድ የሆነ በጣም ጥቅሙ ነው ውድ ያስባለው እንጂ በቀላሉ በርካሽ የምንሰራው በትንሽዬ ነገር የምንሰራው ግን የፊታችንን ሕይወት የሚቀይረው ትልቁ ውህድ ይሄውና። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ ሼር አድርጉ። የተጠቀማችሁ ውጤቱን ተጠቅማችሁ ወር ድረስ በደንብ ተጠቀሙና ከወር በኋላ በደንብ ውጤቱን ታዩታላችሁ። ላይክ እና ሼር ማድረጋችሁ እንዳትረሱ ኮሜንት ላይ ከተጠቀማችሁ በኋላ አስቀምጡልኝ። እዚህ አሰራር እንደምታዩት ቀላል ነው። የሚያስፈልገን ምንድን ነው? ከብርቱካን ልጫውን ብቻ ይኸው። ልጫውን መጀመሪያ በደንብ አጥባችሁ ስትጠቀሙ፣ የብርቱካን ልጫ ትላጡ የምለው ለዛ ነው። ልጫውን በደንብ አጥባችሁ እንደገና ደግሞ ሎሚ ልጫውን፣ ኦኬ የብርቱካን ልጫውን፣ ሎሚ አንድ ሎሚ፣ አንድ ብርቱካን ልጫ፣ ልጫውን ብቻ። ኦኬ ፋሚሊ፣ ቤተሰቦቼ፣ በብረት ድስት ውሃ የንጥጃ ያለው ምንድን ነው የማደርገው እንግዲህ ሎሚና ብርቱካኔን ልጫውን እጨምራለሁ ማለት ነው። ሌላ ምንም የሚያስፈልገው ነገር የለም። እዚህ ጋር እንደምታዩት ንጹህ ሳህን አስቀምጫለሁ። ከዛ እዚህ ጋር የመጀመሪያ የሎሚ ልጣጭ አደርጋለሁ። ልጣጩን ብቻ ኦኬ፣ ቤተሰብ ከዛ የብርቱካኔን ልጫ፣ አንድ ልጫ፣ አንድ የብርቱካን ልጫ ሙሉውን ማለት ነው። አንድ ሙሉ የሎሚ ልጫ ከዛ እንደዚህ አድርገን 30 ደቂቃ እናንተ ከትከዋለን ሰላሳ ደቂቃ በደንብ ይተከተካል። ቤተሰቦች ጋዙን ወይም የምትሰሩበትን ቀነስ አድርጋችሁ፣ ብርቱካኑ ትልቅ ስለሆነ ልጫው በዝቷል። ሞር ጥቅም ነው ያለው ስለዚህ አድርጊው፣ ጋዙን ቀንስ አድርጊው። ሰላሳ ደቂቃ ሲንተከተክ ከለሩ የብርቱካን ከለር ይይዛል። ሰው እንደዛ እስከሚሆን እኛ እንተዋለን። አሳያችኋለሁ። እንደዛ ሲሆን ቤተሰቦቼ ሁ እንግዲህ ብርቱካኑና ሎሚው በደንብ እየተንተከተከ ነው። ውሃውን እየተንተከተከ በሄደ ቁጥር ውሃውን እየመጠጠ ውሃው እየቀነሰ ነው የሚሄደው። ሶ ሰላሳ ደቂቃ ሲሆነው አጨፋዋለሁ። ከቀዘቀዘ በኋላ መለስላችኋለሁ። ይሄው እንግዲህ እንደምታዩት ቤተሰቦች እንደዚህ ኦልሬዲ ጠሏል። ኦኬ ፋሚሊ ሰው ስለጠለለ፣ ይኸው ቤተሰቦች እንግዲህ በደንብ ተንተክትኮልናል። ሶ በዚህኛው መርጫ ነሆን የምጠቀመው። ምንድን ነው የማደርገው ከፍታለሁ እችኛዋ ለማንቆርቆር ስለምትመቸኝ እንደዚህ አድርጌ ይሄኛው እዚህ ላይ አደርገዋለሁ ይህንን ፍሪጅ እያደረኩኝ እስኪያልቅ ድረስ መጠቀም ይችላለሁ ማለት ነው ይሄን እንደው 20 ቀን 15 ቀን እንደዚህ ያገለግለኛል ይሄው ቤተሰቦች እንደዚህ ሆኖ ሬዲ በጣም ቀላል ነው። አያችሁት ቤተሰቦች፣ ቅድም ቀቅለን ያንቆረቆር ነው ወይም ያስቀመጥ ነው እንደዚህ አይነት መርጫ ባለው እቃ ይታያችዋል። እንደዚህ አይነት መርጫ ባለው እቃ ፍሪጅ ውስጥ የፈለግ ነው ያክል እስከ አንድ ወር ድረስ የመቀመጥ አቅም አለው። ሰው ምንድን ነው የምናደርገው? ሶፍትም ሊሆን ይችላል፣ ፎጣም ሊሆን ይችላል። እንትኑ ፊታችን ስንረጫው አይናችን ውስጥ እንዳይገባ እንደዚህ አይነት ነገር አዘጋጁ። አለዚያው ለፊታችሁ የምትጠቀሙት ንጹህ ፎጣ ምን ጊዜ የሚኖር ከዛ ምንድነው የማደርገው? ማታ ማታ ሁል ጊዜም። ለምን? ይሄ ቪታሚን ሲ ነው። ፊታችን ደግሞ ቪታሚን ሲ ያስፈልገዋል። ፊታችን ላይ ያለ ምንም አይነት የፊታችን ችግር ብጉርም፣ ጥቁርም ነጠብጣብ፣ የከለር ሁለት አይነት ሶስት አይነት ምንም አይነት የፊት መጎዳት፣ የፊት መሳሳት፣ የፊት መብገር፣ እንዴት ነው ጥቡ ጥቡ ወይም እንደ ልክ እንደ ብርቱካን ጠቃጠቁ ያለው ምንም አይነት ፊታችሁ ላይ ችግር ካለ፣ ስፔሻሊ ብጉር ደጋግሞ እራሱ እንዳይመጣ በጣም ይረዳችኋል። ሰው ምንድነው የምናደርገው አይናችንን እንዘጋና አደርግና እንዲቀበዋል። እጃችሁ ንጹህ ይሁን። አንገታችሁን ከዛ አይኔ ላይ ያለችውን ፓርት ወደ አይኔ ውስጥ እንዳይገባና እንዳያቃጥለን አያችሁ? ማታ ማታ ሁል ጊዜም እንደዚህ አድርጉ። የሚገርም የሚገርም ለውጥ ነው የምታዩት። እኔ በቃ አረሳውም ራሱ ሁለት ሶስቴ ነው ራሱ የሚደግመው። ከዛ አይኔ ውስጥ ብቻ እንዳይገባ እችን ፓርት እንደዚህ አድርጉት። ሌላውን እንደዚህ ቅብት አድርጉት። ምጥጥ ካለ በኋላ ሞይስቸራይዘርም፣ የናይትሮቲንም ካላችሁ የፈለጋችሁትን ነገር መጠቀም ትችላላችሁ ማለት ነው ሶ ማታ ማታ ጠዋት ላይ በፊታችሁ ሳሙና ሙልጭ አድርጋችሁ ታጠቡት። ለየትኛውም አይነት ቆዳ ይሆናል። በተለይ በጣም ብጉር የሚያስቸግራችሁ ፊታችሁ ላይ የተለያየ በፀሐይ መጎዳትም ሆነ ምንም ነገር ፊታችሁ ላይ ካለ በቀላሉ ማስወገድ ትችላላችሁ። ሰርታችሁ ወርም እስከ ፊልጅ መቀመጥ ይችላል። ሶ ሲጀመር ወርም አታስቀምጡትም ስለምትወዱት ለውጡን፣ ወዲያው እያያችሁ ስለምትሄዱ ቶሎ ቶሎ ትጠቀሙታላችሁ። ወዳችኋለሁ። በደንብ ላይክ እና ሼር ማድረጋችሁን እንዳትረሱ።